ሰላም እንደምንቆያችው ውዴ ክንፋን መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናው፤ ጎንደር ከተማ ከቤተ መንግስቱ ይልቅ ቤተ ክህነቱ አስጠልቷል ሲሉ ምዕመናን ተናገሩ። ቦዴፓ ራሱን አክስሞ ከገዢው ፓርቲ ብልጽግና መንግስት ጋር ለመስራት ወስኗል። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት ሰራተኞቹን ሊቀንስ ነው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ቀይ መስቀል ማህበር ሰራተኞቹ የሚቀነሱት የዓለም አቀፉ ቀይ መስቀል ኮሚቴ በጀት በመቀነሱ ምክንያት ነው ሲል መልእክቱን አስተላለፈ። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት በጀቱ ላይ ባጋጠመው የ17 በመቶ ክፍተት ሳቢያ 2900 የሚሆኑ የሙሉ ጊዜ የስራ ቦታዎችን እንደሚቀንስ አሳውቋል። በዓለም አቀፍ ደረጃ በአሁኑ ወቅት 18ሺ በላይ ሰራተኞች ያሉት ኮሚቴው ከአጠቃላይ ቁጥር 2900 አካባቢ የሚሆኑ የስራ ቦታዎችን በበጀት እጥረቱ ምክንያት ተቀና ምላሽ የሚያደርግ ይሆናል። ኢትዮጵያን ጨምሮ በበርካታ ሀገራት የሰብአዊ ድጋፍ እርዳታ የሚያደርገው ኮሚቴው በስራ ቦታ ቅነሳ ሳቢያ የሰብአዊ ድጋፍ መስተጓጎል ከሚያጋጥማቸው ሀገራት ውስጥ ኢትዮጵያን አንዱ ያደርጋታል። ኮሚቴው በኢትዮጵያ ምን አይነት ስራዎች ሲሰራ ነበር፣ ቅነሳውስ በስራዎቹ ላይ ምን አይነት ተጽዕኖ ሊያሳድር ይችላል፣ የሚፈጠረው ክፍተትስ ማተካካት የሚቻል ነው በሚለው ዙሪያ የኢትዮጵያ ቀይ መስቀል ማህበርን አነጋግሯል። የማህበሩ የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ደረጀ እንዲህ ሲሉ በሰጡት ቃለ ምልልስ አብራርተዋል። በእኛ ላይ ተጽዕኖ ይኖረዋል። ሰራተኞቹ የሚቀነሱት የአለም አቀፉ መስቀል ኮሚቴ በጀት በመቀነሱ ምክንያት ስለሆነ እዚህም ሰብአዊ አገልግሎት የሚሰጡት በመቀነሳቸው የሰብአዊ አገልግሎት አሰጣጡ ላይ መስተጓጎል ያመጣል ብሏል። የበጀት እጥረት ሲኖር በጊዜው ሊያጋጥም የሚችል የሰራተኛ ቅነሳ ከአሁን በፊት የተለያዩ የአለም አቀፍ ተቋማት እንደ ደብሊው ኤች ኦ ያሉት ላይም ተጽዕኖ እያሳደረ ነው ብለዋል። ምን ያህል ሰራተኞቹ በኢትዮጵያ አገልግሎት ሲሰጡ እንደነበር በቁጥር ይታወቃሉ ወይ ስንል የጠየቅናቸው አቶ መስፍን እነሱ አለም አቀፍ ተቋማት ስለሆኑ ምን ምን ዘርፎች ላይ እንደሚቀንሱና የትኛው ሰብዊ እርዳታ ቅድሚያ እንደሚሰጡ በራሳቸው መንገድ ነው የሚለዩት ብለዋል። እናንተን በምን አይነት መንገድ ሲያግዙ ቆዩ የሚል ጥያቄ የሚያነሳንላቸው ሲሆን አለም አቀፉ የቀይ መስቀል ፌዴሬሽን በቅንጅት ነው ከቀይ መስቀል ጋር ስንሰራ የነበረው ሰብዊ አገልግሎቶች ላይ በትብብር ነው የምንሰራው። በተለይ ግጭት ያለባቸው አካባቢዎች ላይ የዓለም አቀፉ ቀይ መስቀል ኮሚቴ በሀገራችን ድጋፍ ያደርጋል ሲሉ በድጋሚ አክለው ገልጸዋል። በመድሃኒ አቅርቦት ና በተለያዩ ዘርፎች ግጭት የሚነሳባቸው አካባቢዎች ላይ ሰፊ የህይወት ማዳን ስራ ላይ ተሰማርተው ነው የቆዩት። አሁንም ከፍተኛ ድጋፍ እያደረጉ ነው የሚገኙት የሚል ምላሽም ሰጥተዋል። ቅናሹ በማህበሩ ላይ ና በሰብአዊ ድጋፍ አቅርቦት ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል አናውቅም ያሉት አቶ መስፍን ዞሮ ዞሮ ግን ተጠቃሚውን ይጎዳል፣ በከፍተኛ ደረጃ የህይወት ማዳን ስራው የሚያስተጓጉል ነው ብለዋል። የሚፈጠረውን ክፍተት ለመተካት ምን ይሰራል ስንል የጠየቅናቸው አቶ መስፍን ደረጀ አሁንም በጉዳዩ ላይ ላይ ምላሽ ሰጥቷል። የሚተካና የማይተካ ክፍተት አለ። በጀኔባ ኮንቬንሽን መሰረት ዓለም አቀፉ ቀይ መስቀል ለምሳሌ ጋዛ ላይ ገብተው የህይወት ማዳን ስራዎችን ይሰራሉ። የሀገሬው ዜጋ ያልቻለውን ዓለም አቀፍ ቀይ መስቀል ገብቶ ድጋፍ ያደርጋል። በሀገራችንም ውስጥ ግጭት ያለባቸው አካባቢዎች ውስጥ የሚሰሩት ስራ በቀላሉ የሚታይ አይደለም። በርካታ ሺ ዜጎችን ህይወት የማዳን ስራ ነው የሚሰሩት ብለዋል። በጀት እጥረት ስላጋጠማቸው ደግሞ ቅድሚያ ሊሰጡት ስለሚችሉት ፕሮጀክቶች ብቻ ቅድሚያ ይሰጣሉ። ሌላውን ያቋር ያመርጣሉ ማለት ነው። እነሱ ሲሰሩት በነበረው መጠን መሸፈን አስቸጋሪ ነው የሚሆነው ሲሉ ገልጸዋል። እንደ ቀይ መስቀል ገለልተኛና ነጻ ሰብአዊነት የሚሉት ቀዳማዊ ፕሪንሲፕል አለው። ማንኛውም የታጠቀና ያልታጠቀ ኃይል ሰብአዊ ፍጡር በመሆኑ ብቻ መደገፍ አለበት ብሎ ያምናል። የትኛውም በታጠቀ ኃይል በተያዘም ይሁን ባልተያዘ አካባቢ ተንቀሳቅሶ የመስራት ኃላፊነት አላቸው። ከነዚህም አንጻር እነዚህን ድጋፎች ማጣት ከፍተኛ ዋጋን ያስከፍላል ብለዋል። ቦዴፓ ራሱን አክስሞ ከገዢው ፓርቲ ብልጽግና መንግስት ጋር ለመስራት ወስኗል። ዶክተር መብራቱ አለሙ እንደተናገሩት ከሆነ የፓርቲው ሊቀመንበርና ምክትሉ ከመንግስት ጋር አብረው ይሰሩ ነበር። ሰሞኑን ህገ ወጥ ጉባኤ አድርገው ከስመናል እያሉ ነው ብለዋል። በክልሉ መንግስት ስፖንሰርነት በተደረገ ጉባኤ ነው ፓርቲው የፈረሰው። በቢንሻንጉል ጉምዝ ክልል ለአመታት ሲንቀሳቀስ የነበረው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ ከስሞ ከመንግስት ጋር ለመስራት መወሰኑን ክልሉ ሲያሳውቅ የተወሰኑ የፓርቲው አመራሮች የፓርቲውን ውሳኔ መቃወም ማቸውን የፓርቲው አመራር ተናግረዋል። የክልሉ ፕሬዝዳንት አቶ አሻድሊ ሐሰን ዛሬ ባጋሩት መረጃ ከጥር 22 ቀን 2012 ዓ ምት ጀምሮ በክልሉ ሲንቀሳቀስ የነበረው የቦሮ ዴሞክራሲያዊ ፓርቲ ከህዳር 14 እስከ 15 ቀን 2018 ዓ ምት ባካሄደው ሁለተኛ ድርጅታዊ ጉባኤ የድርጅቱን ህግ እውቅና በማክሰም ከክልሉ መንግስት ጋር በአንድነት ለመስራት መወሰኑን ገልጿል። ውሳኔው በተደመረ አቅምና በተሰባሰበ ጉልበት ጸጋና በረከቶችን በማልማት የህዝባችንን ህይወት ህይወት ለመቀየር የጀመርነውን ጥረት በስኬት ለማጀብ የሚያስችል እንደሚሆን ይታመናል ብለዋል። ወዳችሁ ፈቅዳችሁ ነው ፓርቲያችሁን ያከሰማችሁት ከሆነ በምን መልኩ ለመስራት አስባችሁ ነው? ይህ ውሳኔ ፓርቲው ይዞት ከተነሳው ዓላማ አይቃረንም ወይ? ሲል ጥያቄ ተነስቶባቸው ዶክተር መብራቱ አለሙ ለዚህ ጥያቄ መልስ ሰጥተዋል። እንደ አንድ ስራ አስፈጻሚ ተቃውሞ የነበር ፓርቲ አክስሞ ገዥውን ፓርቲ መቀላቀሉን፣ ነገር ግን የፓርቲው ሊቀመንበር ምክትሉ ከመንግስት ጋር አብረው ይሰሩ ነበር። ሰሞኑን ህገ ወጥ ጉባኤ አድርገው ከስመናል እያሉ ነው። እንወክለዋለን ያልነውም ህዝብ ፍላጎት፣ ጥቅም ፓርቲው ሲመሰረት ይዞት የተንቀሳቀሰውን ዓላማ ሳያሳካ በዚህ ደረጃ መክሰሙ በጣም ያሳዝናል። እንደ አንድ የፓርቲው አባል ትልቅ ሀዘን ተሰምቶኛል። የዜጎች ፖለቲካና ዴሞክራሲ የተሳትፎ የገደበ ውሳኔ ነው ብለዋል። የህዝቡን ፍላጎት ወደፊት እያመጡ አማራጭ ሁኔታ በማሳየት ህዝቡን ተጠቃሚ ለማድረግ ነበር ፓርቲ የተመሰረተው። ነገር ግን በክልሉ መንግስት ስፖንሰርነት በተደረገ ጉባኤ ነው ፓርቲው የፈረሰው። ያማለት ግን የህዝቡን ትግል የኛን የፖለቲካ ትግል ሊገድበው አይችልም ብለዋል። በምርጫ ቦርድም ጉባኤ ስላጸደቀ የመጨረሻውን የቦርድን ውሳኔ ጠብቀን የራሳችንን አማራጭ እንይዛለን። ግን ጥሩ ምሳሌ አይደለም። በኢዮን ዲክላሬሽን ኦፍ ሂውማን ራይት አርቲክል ትዌንቲ ዋን መሰረት የዜጎች የፖለቲካ ተሳትፎ የዓለም አቀፍ መብት ነው። ያንን የገደበ ነው። ፓርቲያችን ከመንግስት ጋር በትብብር እየሰራ ነው፣ ወደ ማክሰም የሚያስኬድ አንዳች ምክንያት የለም ሲሉ አክለው ገልጸዋል። ለውሳኔ ከመድረሱ በፊት የፓርቲው ሰዎች ተወያይታችሁ ነበር ወይ ፓርቲው ለዚህ ውሳኔ ያበቃው ምንድን ነው ለሚለው ጥያቄም፣ ሌላ ምላሽ ሰጥተዋል። በስራ አስፈጻሚ ደረጃ እኔ የተሳተፍኩት ላይ እንደዚህ አይነት ነገር አልተነሳም የሚል ምላሽ ሰጥተዋል። ብቻ ማዕከላዊ ኮሚቴ ላይ ይሄ ነገር ሲነሳ ደውለው ምንድን ነው የእርስዎ አቋም ብለው እንደጠየቋቸው ገልጸው እኛ የተቋቋምንበት አላማ እና የህዝብ ጥያቄም አለ፣ ያ መልስ እስኪያገኝ ድረስ ሰላማዊ ፖለቲካ ትግላችንን በምርጫ መሳተፍና ማስቀጠል ነው ያለብን እንዳሏቸውም ገልጸዋል። ጉባኤው ህጋዊ አይደለም፣ የጉባኤ አባልተኛ ያልሆኑ አካላት እንደተሳተፉ መረጃው አለኝ። ሲቀጥል ጨለማ ውስጥ ነው የተካሄደው። በሴክሬት አይደለም ድምፅ የተሰጠው፣ እጅ አውጡ ነው የተባለው። ግን በሚስጥር በሚሰጥ ድምፅ ነው መተላለፍ ያለበት ሲሉም መብራቱ አክለው ገልጸዋል። በሂደቱ ላይ ግልጽ አሰራር እንዲኖር ለምርጫ ቦርድ ቅሬታ እንደሚቀርብ ገልጸው ፓርቲው ጉባኤውን ለማካሄድ የሚችል የፋይናንስ አቅም እንኳን የለውም። በዚህ አመት ከምርጫ ቦርድ በጀት አላገኘም። ጉባኤው ያደረገው በክልሉ መንግስት በጀት ድጋፍ ነው። በክልሉ የፖለቲካ ፓርቲዎችን ሊገድብ የሚችል አስፈሪ ነገር እንዳለነው እንዳለ ነው የሚያሳየኝ ብለዋል። የፖለቲካ ተሳትፎ ፍላጎት ያላቸው አካላት ፓርቲ በማክሰም ማስቆም አይቻልም ያሉት መብራቱ አስፈላጊ ሆኖ ከተገኘ በዚህ ውሳኔ ያልተደሰቱ የፓርቲው አመራሮች፣ አባላት ጋር ተነጋግረን ወደ አዲስ ፓርቲ እናዋቅራለን ወይም ጠንካራ ሀገራዊ ፓርቲዎች ጋር እንቀላቀላለን ብለዋል። ጎንደር ከተማ ከቤተ መንግስት ይልቅ ቤተ ክህነቱ አስጠልቷል ሲሉ ምዕመናኑ በምሬት ተናገሩ። ሀገረ ስብከቱ ከከንቲባ ቢሮ የባሰ ሆኗል። ወደ ሀገረ ስብከቱ ስራ አስኪያጅ ቢሮ ቀጥታ ለመግባት መንግስት የመደበለት ሁለት ኮማንዶዎች ሁልጊዜ የሚፈትሹና የሚጠብቁ ሲሆኑ የድሮ ዘመንን ያስናፍቃል ሲሉ ተናገሩ። ማንኛውም ሰው ወይም የገጠር ቄስ ለጉዳይ ሲመጣ ኮማንዶዎቹ በርብረውት ሻሹን ቆቡን ሳይቀር አስወልቀውት ፈትሸውት ይገባል። ባለፈውና የወዲያኛው አመት የመስቀልና የጥምቀት ቦታ አናወጣም፣ መስቀል አናወጣም። ምክንያቱም ህዝበ ክርስቲያኑ መከራ ውስጥ ነው ያለው ሲሉ የነበሩት ሊቃውንት፣ አለቆች፣ ሰባኪያን አሁን ከባድ ወከባ ውስጥ ናቸው ሲሉ አጥብቀው የጎንደር ምዕመናን ተናገሩ። አክለውም አንዳንዶቹን ወደ ተርታ ቦታ ያዘዋውሯቸዋል፣ አንዳንዶቹን ደግሞ ያባረራቸዋልም ብለዋል። ሌሎቹን ደግሞ ደህንነቶች ማስጠንቀቂያ ይሰጧቸዋል። የሰላም ካውንስል ሰብሳቢ በሆነው በአባ ዮሴፍ ማስፈራሪያ መስጠት የተለመደ ነው። ከሀገረ ስብከቱ ድረስ ትፈልጋለህ ብለው በመደወል ማስፈራ አሰራራት ማስደንገጥ እየመሳሰሉ በካህናት ላይ እየተፈጸመባቸው ነው ይላሉ። ለምሳሌ የፊቱ የሚካኤል ታላቅ ሊቅ አለቃ ተባረዋል። በእርሳቸው ፈንታ አባ ገብረ መስቀል የተባሉ ቤተ ክርስቲያኒቱን የማይመጥኑ መነኩሴ ተሹመዋል ሲሉም አምርረው ይናገራሉ። ሊቁ የተባረሩት የመስቀልና የጥር ሚካኤል ታቦትና መስቀል አውጥተን ሀገር ሰላም ነው አንልም በማለታቸውና ታቦቱን ከቅጽሬ ውስጥ አውጥቼ አከብራለሁ በማለታቸው እንደሆነም ይናገራሉ። ፖለቲካ ሰርተው ጽንፈኛ ነው ብለው አባራ ተሰጥቷቸዋል የአዘዞው የአቋቋም መምህር ሀገረ ስብከቱ የአዘዞውን አለቃ አንስቶ ወደ ቁስቋም ሲያዘዋውር መምህሩ ሀገረ ስብከቱ ልክ አይደለም ብሎ ሲከራከር በመከላከያ እየተገረፈ ተወስዶ ታሰረ። ይህ ሁሉ ግፍ እንደታፈነ ነው ሲሉ የጎንደር ምዕመናን አምርረው ይናገራሉ። ሌላው የፊት ሚካኤል ህዝበ ክርስቲያን፣ ወጣቱና ሰበካ ጉባኤው አለቃው አይወርድም ቢሉ በመከላከያ አስጠርተው ሰበካ ጉባኤውን ሰብስበው እስር ቤት አስገባቸው። የሰበካው አባላትም እንግልቱ ሲበዛባቸው የዛሬን አስፈቱ ን እንጂ እንኳን የደብሩን አለቃ ሚካኤልንም አንደግፍም ያሉ ሲሆን አሁንም እንደታሰሩ ናቸው። ምን እንደሚያደርጓቸው አይታወቅም ሲሉ በምሬት ይገልጻሉ። በጣም ጥሩ አገልግሎት የነበረው ክርስቲያን ህብረቱ ነበረ። ክርስቲያን ህብረቱን ጠራርገው ወደ እነርሱ ስበው በዘር ፖለቲካ እያታለሉ ሀገረ ስብከቱ መጠቀሚያ አድርገውታል። ለምሳሌ ያበራ ሰንበት ትምህርት ቤት ጸሐፊ፣ የክርስቲያን ህብረት ጸሐፊ የነበረ አሁን ሁለት ሆነው ሐዋሳ ለመረጃ ስራ የተወሰዱ ሶሎሞን ሲሳይና ፍትህ ያለው መልካሙ ናቸው ሲሉም አ ተከላክለው ይናገራሉ። የጎንደር ምዕመናን አክለውም እንደገና እንዲህ ሲሉ በምሬት ይገልጻሉ። ለፖለቲካ አገልጋይ ሆነው የተሾሙት አባ ዮሴፍ በዘር ቅማንቶቹን የፋኖ ትግል ለናንተ ገዳይ ነው እያሉ ይመርዟቸዋል። ለደቡብ ጎንደሮች ካህናትና መነኮሳት ሰባኪዎችም አባ ዮሴፍ እንደሚሉት ትግሉ የጎጃም ነው፣ ደቡብ ጎንደርን የማጥፋት ስራ ከእናምባቸው ጀምሮ ተይዟል ብሎ ፋኖንም ትግሉንም በጎጥ እንዲጠሉ መርዞ መረጃለኝ ብሎ ከብልጽግና የተሰጠውን ነገር አሳይቶ ይለቃቸዋል። ወይ ዝም ይላሉ፣ ወይ ከእነርሱ ጎን ይቆማሉ። የአባ ዮሴፍ ሃይማኖቱ ራሱ ኦርቶዶክስ ነው ነበረውን ለማለት አያስደፍሩም። ሲሉም አክለው ይገልጻሉ። መልእክታቸውን በምሬት የሚገልጹት የጎንደር ምዕመናን ቀጥለውም እንደዚህ ይላሉ። እናም ጎንደር ድብልቅልቅ ብላለች። የአዘዞ ተክለ ሃይማኖት፣ የቁስቋም፣ የፊት ሚካኤልና የአዘዞ ስላሴ አለቆችና አገልጋዮች በዚሁ ምክንያት ግልብጥብጥ ብለዋል። የአዘዞው መምህር ሀገረ ስብከቱን ተቃውሞ እየተገረፈ ሄዶ ታስሯል። የፊት ሚካኤል ወጣቶችና ሰበካ ጉባኤዎች ተቃውመው ነበር። ሁሉም ታፍነው ታሰሩ። ከዚያም ገረፏቸው ይላሉ። ቤተ ክርስቲያኒቱን የማይ መጥኑት መነኩሴ አባጆሲ የፈለገውን ያደርጋል። የጵጵስና ቆብ አጥልቆ ስራው ግን ከመንግስት ጋር መላላክ ነው ሲሉም አክለው ይገልጻሉ። በሚለቀቁለት በጀት ወጣቱን፣ አንዳንድ ሰባኪዎችን በጥቅማጥቅም እየጠራ አጉርሶ ተልኳቸውን እያስቀየረ ለመንግስት እንዲሰሩ ከማድረግም በላይ የጎንደርን ምዕመናን ስቃይ ውስጥ ከቷቸዋል ሲሉ አምርረው ይናገራሉ።